የህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ፣ ምክትል አፈ ጉባኤ፣ ቋሚ ኮሚቴዎች እና የተከበረው የምክር ቤት አባላት አምራች ኢንዱስትሪ ዘርፉን ጉብኝት አድርጓል። ይሄ ጉብኝት አንደኛ የኢንዱስትሪ ልማቱ በምን ደረጃ ላይ ነው የሚገኘው የሚለውን ለማየት ነው። ትልልቅ ኢንዱስትሪዎች፣ ትልልቅ ኢኒሼቲቮች መንግስት ድጋፍ እያደረገላቸው ውጤት እያስገኙ ነው። ስለዚህ ይሄ አበረታች ነገር ነው ማለት ነው። ሁለተኛ ደግሞ ባለሀብቶችን የማበረታታት በኢንዱስትሪ ዘርፍ ውስጥ ያሉት እንደዚህ አይነት የህዝብ ተወካዮች ምክር ቤት ሙሉ ማለት በሚቻል ደረጃ መጥተው ጉብኝት ሲያደርጉ የሚሰጣቸው የሞራል ስንቅ እጅግ በጣም ከፍተኛ ነው። ከዚህ በፊት አልተለመደም። እዚህ አፈጉባኤው መላ የምክር ቤት አባላትን ይዞ የሚጎበኝበት አላስታውስም። እንግዲህ የመጀመሪያውም ሊሆን ይችላል የመጀመሪያውም ሊሆን ይችላል። በተለይ ክቡር ጠቅላይ ሚኒስትሩ እንዲጎበኙ በሰጠው አቅጣጫ መሰረት አድርገው ነው ጉብኝት ያደረጉት። ጉብኝትም ሲያደርጉ ባዩት ነገር እጅግ ተገርመዋል። በዚህ ደረጃ በኢንዱስትሪ ፓርክ ውስጥ ያለውንም ሲጎበኙ አንድ ኢንዱስትሪ ሰባት ሺህ የስራ እድልን የፈጠረ ከፍተኛ ኤክስፖርት ድርሻ ያለው በተለይ ዓለም አቀፋዊ የሆኑ ትልልቅ ብራንዶችን የሚያምርትና ኤክስፖርት የሚያደርግ መሆኑን ከዚህ በፊት ግንዛቤ ለሌላቸው ትልቅ ግንዛቤ ፈጥሯል። በኤኤምጂ ያየ ነው ደግሞ የሚገርም ነገር ነው። ያዩት ያዩት እየተሰራውም ያለው ነገር ተአምር ነው። በአጭር ጊዜ እንደዚህ አይነት ኢንዱስትሪያል ፓርኮች ተገንብተው ጥራት ያለው ምርት አምርተው የስራ እድል ፈጥረው ከውጭ እናመጣቸው የነበረውን የብረት ምርቶችን፣ የመኪና የተለያየ አካላትን፣ የመስታወት ፋብሪካዎችን አግሮስ ማምረት መጀመር ይህ ትልቅ እድል ነው፣ በተለይ የእሴት ጭማረውን ስናየው የአይሮን ወሩ እዚህ ሀገር ውስጥ ነው የሚጠቀሙት። በተለይ ከስክራፕና አይሮን ወርን ከተለያየ ሀገሪቱ ክፍል እያስመጡ ነው እየቀላቀሉ የሚሰሩት። ስለዚህ የሴት ጭማሯችን ምን ያህል ወደ ኋላ እየተመለሰ እንደሆነ በባለሀብቶች ውስጥ በሰራተኞች ውስጥ የማደግ የመለወጥ ይሄን ሀገር የኢንዱስትሪ ሀገር የማድረግ ቁጭት በእውነትም እንደ ሀገር ያለንን እድልና ተስፋ የሚያሳይ ነው። መንግስትም ይሄ ለመደገፍ ከፖሊሲ ጀምሮ ለውጥ አድርጓል። አሁን ያለው ኢንዱስትሪ ፖሊሲ ግልጽ ነው። ኢንዱስትሪያላይዜሽን የሚረጋገጠው በግሉ ባለሀብት ነው የሚል ተቀምጧል። የመንግስት ድርሻ ለግል ባለሀብቱ ሀብቱ ምቹ ከባባይ ሁኔታን የመፍጠር ኢኔብሊንግ ኢንቫይሮንመንት የመፍጠር ነው። ያ መፍጠር ከቻልን ደግሞ ለውጥ ሊመጣ እንዴት እንደሚችል በዚህ በአጭር ጊዜ ማየት ችለናል ማለት ነው። ስለዚህ ይህን አጠናክረን የምንቀጥል ከሆነ እንደ ሀገር ያስቀመጥናቸው ግቦች አሉ ከረዥም ጊዜ አኳያ የምንፈልጋቸው አሉ። ከረዥም ጊዜ አኳያ የምንፈልገው በተለይ ኢንዱስትሪው መዋቅራዊ ሆነ ሽግግር እንዲያረጋግጥ ነው። አሁን የጂዲፒ ድርሻውን እንዲያድግ ነው። አሁን ያለው አብዛኛውን የጂዲፒ ድርሻ የያዘው ግብርና ነው። ስለዚህ ይሄ የግብርና ምርታችን በሂደት ጥሬ ከመላክ ወጥተን እሴት የተጨመረበት የስራ እድል የፈጠረ የቴክኖሎጂ ሽግግርን ያረጋገጠ ሀገር መሆን አለው። ስለዚህ የብልጽግና ጉዟችን የብልጽግና ራያችን ሊሳካ የሚችለው በተለይ በኢንዱስትሪው ያስቀመጥ ነው የመዋቅራዊ ሽግግሩ ሊሳካ ከቻለ ብቻ ነው። አሁን ያለውን ኢንዱስትሪ እድገት ስናይ ከአመት ወደ አመት አመርቂ ውጤት እያመጣ ነው። አሁን ከ2017 እንኳን ብናይ ወደ 10.7 ፐርሰንት እድገት አስመዝግቧል። ይሄ የያዝ ነው የኢንዱስትሪ አቅጣጫ ትክክለኛና ሊሳካ የሚችል መሆኑን አመለካች ጉዳይ ነው። ሌላው ከውጭ የምናስገባ ምርቶች እየቀሩ ሀገር ውስጥ እያመረትን የምንጠቀማቸው ምርቶች በጥራትም በብዛትም ተወዳዳሪ የሆኑ መጥተዋል። ስለዚህ ይህን ማስቀጠል ነው። አንደኛ ምርቱን ማስቀጠል፣ ሁለተኛ የባህል ለውጥ ማምጣት። አገር እንደሚወድ ዜጋ የሀገራችን ምርት መጠቀም ቀድሚያ መስጠት አለብን፣ ቀድሚያ መስጠት አለብን። የሌላ ሀገር ምርትን እየተጠቀምን አገር እንወዳለን ማለት አንችል ስለዚህ አርበኝነት የራስን ምርት የመጠቀም ሀገር ውስጥ በማምረት የተመረተውን ምርት መርጦ ቅድሚያ ሰጥቶ ከመግዛት አኳያ ይሄ ቀጣይነት ያለው የግንዛቤ የማስጨበጥ ስራ መንግስት ያስቀመጠው አቅጣጫ እሱ ጥሩ ነው። ሁላችንም እንደ መንግስት መግዛት መጠቀም አለብን። ስለዚህ ይሄ አቅጣጫ ሁል ጊዜ ተግባራዊ መሆኑን ማረጋገጥ ይኖርብናል። ይህም በማድረጋችን የገበያ ድርሻችን አድጓል። የተኪ ምርታችን በዋጋም ራሱ ስናየው አመት እስከ አመት እያመጣ ያለው ለውጥ እጅግ የሚገርም ነው። የህዝብ ተወካዮች ምክር ቤት ደግሞ ሊያደርጉት የሚችሉት ድጋፍ በተለይ የህግና አሰራሮች ሲወጡ ከሀገሪቱ ከኢንዱስትሪ ፍላጎት ጋር የተስማማ ከፖሊሲ ጋር የማይጋጩ የሀገሪቱን የመበልጸግ የኢንዱስትሪ ማዕከል መሆንን ራዕይ የሚያሳካ መሆኑን ቅድሚያ ሰጥተው ከሁሉም ህጎች አኳያ ማየት ይኖርባቸዋል። ምክንያቱም የኢንዱስትሪ እድገት የሚረጋገጠው በሁላችንም በሴክተር ቅንጅትና ጥረት ነው። ፋይናንስ ይፈልጋል። ስለዚህ የፋይናንሱ ፖሊሲ ሲወጣ ለአምራች ኢንዱስትሪ ዘርፉ ቅድሚያ የሰጠ መሆኑን መረጋገጥ ይኖርበታል። ግብአት ይፈልጋል። በተለይ ሀገር ውስጥ የምናምርታቸው የማድንም ይሁን የግብርና ምርቶች ሀገር ውስጥ ላሉት ኢንዱስትሪዎች ቅድሚያ ግብአት እያቀረቡ መሆኑን መረጋገጥ ይኖርባቸው ጥሬ እየላክን ልናድግ አንችልም። ምክንያቱም ጥሬ ወደ ውጭ ስንልክ ለሌላው ኢንዱስትሪ ግብዓት ነው የምንሰጠው፣ ለሌላ ሀገር የስራ እድል ነው የምንፈጥረው፣ በእሴት ጭማር ውስጥ ያለውን እድላችንን ነው አሳልፈን የምንሰጠው። ስለዚህ ይሄ ለዘመናት ይኖርንበት ነው። ነገር ግን በሚቀጥለው እድገት እንፈልጋለን፣ ብልጽግና እንፈልጋለን፣ መለወጥ እንፈልጋለን። የእድገት መስመሩ ደግሞ ኢንዱስትሪ ነው። እያደጉ ያሉ ሀገራት መንገዳቸው ኢንዱስትሪ ነው። ያደጉት ሀገራት ያደጉበት ኢንዱስትሪ ነው። ስለዚህ እኛ ሌላ አማራጭ የለም። በተለይ እድገቱ ቀጣይነት እንዲኖረው ከተፈለገ፣ ተወዳዳሪ እንዲሆን ከተፈለገ አሁን የጀመርነውን የኢንዱስትሪላይዜሽን ርብርባችንን በሁሉም አቅጣጫ ጠናክረን መቀጠል ነው ያለብን።